ውድ ወንድሞች እህቶች፣ ሰላም ለእናንተ ባላችሁበት ሁሉ ይሁን። ሰላማችሁ የበዛ ይሁን። ዛሬ እኛ ጋር ሰንበት ነው። በተለያየ ስፍራ ያላችሁ እንዴት ናችሁ? እንዴት ቆየችሁ፣ ሳምንታችሁ እንዴት አለፈ? ጌታ ኢየሱስ የተባረከ ይሁን። ዛሬ ደግሞ ከእግዚአብሔር ቃል አጭር የሆነ መልእክት ይኖረኛል። እግዚአብሔርን ቃል አብረን እንካፈላለን። ክብር ለኢየሱስ ሲሆን የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ሁሌ ያሳርፋል። የእግዚአብሔር ቃል መስታወት ነው። የእግዚአብሔር ቃል ሕያው ነው የሚሰራም ነው። ክብር ለኢየሱስ ሲሆን ዛሬ ላካፍላችሁ የወደድኩት ክፍል የሉቃስ ወንጌል ምዕራፍ 13 ከቁጥር ስድስት ጀምሮ እስከ ዘጠኝ ያለውን ነው። በጌታ ስም አነባለሁ። እንደዚህ ይላል። ይህንም ምሳሌ ስለ ይህንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ ሶስት ዓመት እየመጣው ምንም አላገኘሁም፤ ቆረጣት ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እኮተኮትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፤ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣት አለ አለው። እች በለስ ፍሬ እንድታፈራ የተተከለች በለስ ናት። ፍሬ እንድታፈራ የተተከለች በለስ ናት። ግን ይተክሏ የበለሷ ባለቤት ፍሬ አገኝባታለሁ እያለ በተደጋጋሚ ወደዚች በለስ ሲመጣ ተስፋ አድርጎ ሲመጣ ምንም አይነት በለስ አላገኘባትም። እና ምናልባት ብሎ የሚቀጥለው ዓመት ታፈራ ይሆናል ብሎ ሌላ ዓመት ደግሞ ተከት ሲመጣ እንደገና አላገኘባትም። በለሷ ግን ምን ይጠበቅባት ነበር? ፍሬ ይጠበቅባት ነበር። የተተከለችው ፍሬ እንድታፈራ ነው፣ እና ፍሬ አልተገኘባትም። በሌላኛው በሶስተኛ ዓመትም ደግሞ ሰውዬው ባለቤቷ በለሱን ፍልጋ ወደዚች ፍሬዋን ፍለጋ ወደዚች በለስ ይመጣል። ፍሬ ግን አላገኘባትም አሁንም። ስለዚህ ፍሬ ፍለጋ ቢመላለስባትም ምንም አይነት ፍሬ አላፈራችም። ከዚህ ተነሳ የበለሷ ባለቤት ይደክመዋል። ስለዚህ በከንቱ ነው በማሳይ ላይ የተተከለችው፣ በከንቱ ነው የቆመችው ብሎ ሰራተኛውን ቁረጣት፣ ስለምን መሬቱን ታጎሳቆላለች? ይላል። በዚህ ጊዜ ነው የማሳው ሰራተኛ እነሆ ከዚች በለስ ፍሬ ማሳ ሰራተኛ ምን አለ? ጌታ ሆይ ዙሪያዋን እኮተኮትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተባት። ወደፊትም ባታፈራ ብታፈራ ደህና፣ አለዚያ ግን ትቆርጣታለህ ይለዋል። እዚያ የሚናገረው ጌታ ኢየሱስ ነው። ጌታ ኢየሱስ ነው የሚናገረው። ስለዚህ በምሳሌ ነው የተናገረው። በእግዚአብሔር ቤት ውስጥ ለብዙ ዓመት እየኖርን ፍሬ ያለ ፍሬ የሚኖር ብዙ ነገር አለ። አስር ዓመት ሀያ ዓመት ሰላሳ ዓመት በክርስቶስ ኢየሱስ አምነን እያለ ግን በሕይወታችን ፍሬ አለ ወይ? ጌታ ወደኛ ሲመጣ ፍሬና ይገኛል ወይ? ጌታ ወደኛ ሲመጣ ያ ፍሬ በእኛ ዘንድ ይገኝ ይሆን ወይ? ሰው ክርስቲያን ሆኖ ያለ ፍሬ እንዴት ይኖራል ወይ? በእግዚአብሔር ቤት እየኖረ በክርስቶስ አምኑ፣ በእግዚአብሔር ቤት እየኖረ ቤተ ክርስቲያን እየተመላለሰ የክርስቶስን ስም እየጠራ ያለ ፍሬ ይኖራል ወይ? አዎ፣ በእግዚአብሔር ቤት እየኖርን ፍሬ ላናፈራ እንችላለን። ፍሬ ከኛ ዘንድ ላይገኝ ይችላል። ለዚህ ደግሞ ጌታ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 15 ላይ ይናገራል እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ አባቴ ደግሞ ምንድነው ገበሬው ነው ይላል አባቴ ገበሬው ነው እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። አያችሁ እውነተኛ የወይን ግንድ እኔ ነኝ እኔ ነኝ። ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ደግሞ ያለውን ቅርንጫፍ ሁሉ ያስወግደዋል። አያችሁ በእኔ ያለውን፣ እዚህ በክርስቶስ ያለው በክርስቶስ እየተኖረ ፍሬ አለማፍራት አለ። በክርስቶስ እየተኖረ ፍሬ አለማፍራት አለ። በእኔ ያለውን ፍሬ ደግሞ የማያፈራውን አባቴ ምን ያደርገዋል? ይቆርጠዋል ይላል። ስለዚህ አሁን ራሳችንን ላሰብ አሁን ማሳሰብ የምፈልገው ነገር ምንድን ነው? ራሳችንን፣ እኔ ክርስቶስ ወደ እኔ ሲመጣ ፍሬ ይገኝብኝ ይሆን ወይ? ክርስቶስ የሚፈልገው ፍሬ በእኔ ዘንድ አለ ወይ? ስለዚህ በእኔ ያለውን ፍሬ የማያፈራውን አባቴ ምን ያደርገዋል? ይቆርጠዋል ይላል። የሚያፈራውንስ አብዝቶ እንዲያፈራ ደግሞ ያጠራዋል ይላል። ከዚያ በኋላ ቁጥር ሶስት ለሚሆናል እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ ይላቸዋል። እዚያ ጋር ለሚነግራቸው ለደቀ መዛሙርቶቹ እናንተ ምንድን ናችሁ? ንጹሐን ናችሁ። ይሄ እናንተን አይመለከትም። እዚህ በእናንተ ዘንድ ፍሬ አለ ማለት ነው። ግን ፍሬ የሌላቸውም ደግሞ አሉ። በእኔ ከኔ ጋር እየኖሩ በእኔ ላይ እያሉ ፍሬ ግን የሌላቸው ደግሞ አሉ። እነዚህ ምን ይሆናሉ? አባት ይቆርጣቸዋል ይላል። ስለዚህ አሁን በግሬሳ በጋጋታ የሚኖር ሕይወት አይደለም። በዘመኑ መጨረሻ ነው ያለ ነው። በዘመን ፍጻሜ ነው ያለ ነው። እዚህ ራሳችንን ልንመረመር፣ የመንፈስ ፍሬ የተባሉ ነገሮች በእኛ ዘንድ አሉ ወይ? ትንሽ እንኳን ከተገኙ አብዝተን እንድናፈራ፣ ብዙ እንዳናፈራ የከለከለውን ነገር መንፈስ ቅዱስ ይቆርጠዋል። ከኛ የከለከሉንን ነገሮች መንፈስ ቅዱስ ከኛ ላይ ያነሳል። እነዛ ነገሮች ግን እኛ ራሳችንን መርመራን እነዚህ ነገሮች ካወቅናቸው የምናውቃቸው የማናውቃቸው ብዙ ነገሮች ሊኖሩ ይችላሉ። ራሳችንን መመርመርና በእግዚአብሔር ፊት ራሳችንን ማድረግ ከቻለን ግን መንፈስ ቅዱስ እነዚህ ነገሮች ከኛ እየነቀላቸው ያስወግዳል፣ ያጠራቸዋል ያኔ ደግሞ ብዙ እያፈራ ነው መሄድ እንጀምራለን ማለት ነው። ስለዚህ እኛ እየተካፈልነው ህይወት የክርስቶስ ህይወት ነው። የክርስቶስ ህይወት ደግሞ የሚበዛ የሚያፈራ ህይወት ነው። ዮሐንስ ወንጌል ቁጥር አስር ቁጥር ምዕራፍ አስር ቁጥር አስር ላይ ምን ይላል ጌታ ኢየሱስ ሲናገር፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ምን እንዲሆንላችሁ ህይወት እንዲሆንላችሁ ህይወትም እንዲበዛላችሁ መጣው ይላል። ስለዚህ የክርስቶስ ህይወትን ከተካፈለን የክርስቶስ ህይወት የሚበዛ ህይወት ነው፣ የሚበዛ ህይወት ነው። ታዲያ እነዚህ በክርስቶስ በግንዱ ላይ እያሉ ያላፈሩ ቅርንጫፎች ምንድን ነው ችግራቸው ብለን መጠየቅ መቻል አለብን። ብዙ አይነት ችግሮች ሊኖሩ ይችላሉ። ለምሳሌ አንድ ዛፍ ውሰዱ። አንድ ዛፍ ዛፉ የለመለመ ሊመስል ይችላል። እዛ የለመለመው ዛፍ ላይ ግን የደረቁ ዛፎች ደግሞ ቅርንጫፎች እናያለን። ፍሬ ያላዙ ቅርንጫፎች ልናይ እንችላለን። እነዚህ ቅርንጫፎች በግንዱ ላይ ናቸው ግን ምንድን ነው ከግንዱ ጋር ከግንዱ መቀበል የሚገባቸውን ትክክለኛውን እንዲያድጉ ፍሬ እንዲያፈሩ የሚያደርገው ነገር በትክክል እየተቀበሉ አይደሉም ወይንም ደግሞ በትል ተበልተዋል ወይም ደግሞ በሆነ በሽታ ያ ቅርንጫፍ ተመተዋል ማለት ነው። ስለዚህ እኛም የክርስቶስን ሕይወት በእኛ ዘንድ የክርስቶስ ሕይወት በእኛ ዘንድ እንዳይበዛ የሚከለክሉ ነገሮች ሊኖሩ ይችላሉ። እሱም ብዙ ናቸው። ቂመኝነት ሊሆን ይችላል። ጥላቻ ሊሆን ይችላል። ቅናት ሊሆን ይችላል። ገንዘብን መውደድ ሊሆን ይችላል። ዓለምን መውደድ ሊሆን ይችላል። ራስን መውደድ ሊሆን ይችላል። ዝናን መውደድ ሊሆን ይችላል። ከላይ ስንታይ ግን ፍሬ ያለን እንመስላለን። ከላይ ስንታይ ግን ቅጠላችን ያማረ ሊመስል ይችላል። ከላይ ያለ ክርስትና ከላይ ያለ መንፈሳዊነት ሊመስል ይችላል። ውስጡ ግን በትል የተበላ ሊሆን ይችላል። ውስጡ ግን በተለያየ ነገር የተበላ ሊሆን ይችላል። ስለዚህ ወገኖቼ ዛሬ በግሬ ሰብ በአጀብ የምንሄድበት የለም። ከታዋቂ ሰዎች ጋር አብሮ በመዋል ታዋቂ ሰዎችን በመከተል የሚሆን ነገር የለም። በክርስቶስ ካለን ከሱ የወሰድነውን ሕይወት ማብዛት መቻል አለብን። ምክንያቱም እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣ ብሏልና። ስለዚህ ከሱ የተቀበልነውን ህይወት በእኛ ዘንድ እንዲበዛ ራሳችንን መመርመር መቻል አለብን። የሚበዛ ህይወት ተካፍለናልና። ስለዚህ ወገኖቼ ይህንን እንድናስብ ራሳችንን እንድንመረምርና መንገዳችንን እንድናስተካከል የቆምንበትን እንድንመረምር ያለንበትን እንድንመረምር እግዚአብሔር አምላክ ይርዳን፣ መንፈስ ቅዱስ ይርዳን። ይህንን ለማለት ነው የወደድኩት። የእስራኤል አምላክ እግዚአብሔር ይባርካችሁ። ክብር ሁሉ ለኢየሱስ ሲሆን፣ ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለሙ ህያው ነው። ኢየሱስ ያድናል። እሱ እውነት ነው። እሱ እውነት ነው። የእግዚአብሔር ቃል ህያው ነው። ሃሌሉያ! ክብር ለኢየሱስ ሲሆን፣ እግዚአብሔር ይባርካችሁ። መልእክቱ እናንተ ጋር ከደረሰ ለሌሎች እንዲደርስ ሼር አርጉልኝ፣ ሰብስክራይብ፣ ኮሜንት አርጉኝ። እግዚአብሔር አምላክ ይባርካችሁ። የተባረከ ሳምንት ይሆንላችሁ በጌታ በኢየሱስ ስም አሜን። ሃሌሉያ።